ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጥሩ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ነው። ከመጀመሪያው እስከ መጨረሻው ድረስ ስለ አንድ በሽታ የምናወራበት የዩቲዩብ ቻናል ነውና ጥሩ ሙሉ የሆነ መረጃን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። እንደገናም ደግሞ ለሌሎች እንዲደርስ ሼር ያድርጉ። በዛሬ ቆይታችን እንግዲህ ስለፀጉር መሸበት እናያለን። ያም እንግዲህ ያለ ጊዜው የፀጉር መሸበት እንግዲህ ምን አይነት ምክንያቶች እንዳሉት አጋላጭ ምክንያቶች ምን እንደሆኑ እና እንዲሁም ደግሞ በመድኃኒቶቹ ወይም መፍትሄዎች ምን እንደሚሆኑ እናያለን። በእንግሊዝኛው ፕሪማቹር ግሬይንግ ኦፍ ሔር የምንለው ነው። ከዛሬ ቆይታችን እንግዲህ ስለዚህ ምንነቱን እናያለን፣ አጋላጭ ምክንያቶቹ ምን እንደሆኑ ምን አይነት ምልክቶችን እንደሚያሳይ ጉዳቶቹ ምን እንደሆኑ የምርመራ ሁኔታው ምን እንደሚመስል ሕክምናው እና የመከላከያ ዘዴዎቹ ምን እንደሆኑ እንመለከታለን። ከምንነቱ ስንጀምር እንግዲስ ይሄ ያለ እድሜ ወይም ያለ ጊዜ የፀጉር መሸበት የምንለው እንግዲስ፣ የተለመደ የእድሜ ክልል አለ ፀጉር መሸበት ያለበት፣ ከሱ ቀደም ብሎ እንግዲስ በሚሸብትበት ጊዜ የሚከሰት ነው። እዚህ ምስል ላይ የምታዩት አይነት ማለት ነው። እንግዲህ እንከፋፍለዋለን እነዚህን አሁን ጥቁር ቀለም የሚሰጣቸው ወይም ለፀጉሮቻችን ቀለም የሚሰጠው ሜላኒን የሚባል እንትን ነው። የሜላኒን የሚባል ኬሚካል ነው እና ይሄንን ሜላኒን የሚያመርቱት ሜላኖሳይት የሚባሉ እንትኖች ናቸው። ሴሎች ናቸው ወይም ህዋሶች ናቸው። ስለዚህ እነዚህ ሜላኒን ከተመረተ በኋላ ፀጉሮቻችን እንትን ይሰጣል ማለት ነው። ቀለም ይሰጣል። ስለዚህ እነዚህ ሜላኒን የሚባለው ኬሚካል የማይመረት ከሆነ እና መጠኑም የሚቀንስ ከሆነ ፀጉሮቻችን ወደ ግራጫ ከለር እየተቀየሩ ከዛም ደግሞ ቀስ ብለው ወደ ነጭ ወደ ነጭ ከለር ይቀየራሉ ማለት ነው። ስለዚህ አሁን በነጮች ወይም በፈረንጆች ያ ማለት እንግዲህ ኮኪዣን የሚባሉት ሬስ ላይ የሚገኘው ከሀያ ዓመት በታች ከተከሰተ ያንን ፕሪማቹር ግሬይንግ ኦፍ ሄር እንለዋለን ወይም ያለ ጊዜው የፀጉር መሸበት እንለዋለን። ኤሲያውያን ልክ እንደ ቻይና እና እንደ ኮሪያ ጃፓን ያሉ ሀገሮች ደግሞ ከ25 አመት በታች በፊት ከተከሰተ ይህንን ያለ ጊዜው የጸጉር መሸበት እንለዋለን እኛ ደግሞ በአፍሪካውያን ደግሞ ከ30 ዓመታችን በፊት ከተከሰተ ይህንን የጸጉር ፕሪማቹር ወይም ያለ ጊዜው የጸጉር መሸበት ብለን እንገልጿለን ማለት ነው ስለዚህ መሆን ያለበት አሁን በእርጅና ጊዜ አሁን እድሜያችን ከ30 በላይ የሆነ ሲሄድ እነዚህ ሜላኒንን የሚያመርቱ እነዚህ ቀለም የሚሰጥ ለጸጉሮቻችን ቀለም የሚሰጠው ኬሚካል የሚያመርቱት እነዚህ ሜላኖሳይት የሚባሉ ህዋሶች አሉ። እነሱ እንግዲህ ተግባራቸው እየቀነሰ ይሄዳል እድሜያችን በሚገፋበት ጊዜ። ይህም እንግዲህ ቀስ በቀስ ወደ ሽበት ይቀየራል ማለት ነው። ግን ቀድመው እነዚህ ሜላኖሳይት ስራቸው መስራት የሚያቆሙ ከሆነ እንደገናም ነው ህዋሶቹ በስትክክል ሜላኒንን የማያምርቱ ከሆነ ቀድመን ከሰላሳ ዓመታችን በእኛ በኢትዮጵያ ማለት ነው ከሰላሳ ዓመታችን በፊት የጸጉራችን መሸበት ሊከሰት ይችላል ማለት ነው። ያንንም ያለ ጊዜው የጸጉር መሸበት ወይም ፕሪማቹር ግሬንግ ፌር እንለዋለን ማለት ነው። አጋላጭ ምክንያቶቹ ምንድን ነው እንዳልነው፣ አንደኛና ማወቅ ያለባችሁ ነገር ይሄ በዘር የሚተላለፍ ሁኔታ ይኖረዋል ማለት ነው። ስለዚህ እነዚህ አሁን እናት አባት ያለ ጊዜው ጸጉሮቻቸው ከሸበቱ እናንተም ላይ ይህ የመተላለፍ እድሉ በጣም ከፍተኛ ነው ማለት ነው። የጸጉር መሸበት ሊያስከትል ይችላል ማለት ነው። ሌላኛው እንግዲህ የተመጣጠነ ምግብ የማይበሉ ሰዎች እና በእነዚህ በቫይታሚን እና የእነዚህ ማዕድናት እጥረት ያለባቸው ሰዎች ለእነዚህ ለፕሪማቹር ወይም ያለ ጊዜው ለመሸበት በጣም የተጋለጡ ናቸው። ልክ እንደ ቫይታሚን ቢ ትዌልቭ እጥረት ያለባቸው፣ የአይረን እጥረት ያለባቸው፣ የኮፐር የዚን ና እና የፕሮቲን እጥረት ያለባቸው ሰዎች ፀጉራቸው ወደ ያለ ጊዜው ሊሸብት ይችላል ማለት ነው። ሌላኛው ደግሞ የሆርሞን ችግር ያለባቸው ሰዎች ልክ እንደ የእንቅርት በሽታ ያላቸው ሁለቱም የእንቅርት ሆርሞኖች መጨመርም መቀነስም ይህንን የ ፕሪማቹር ግሬይንግ ኦፍ ሄር ወይም እንትን ያለጊዜው የፀጉር መሸበትን ሊያስከትሉ ይችላሉ ማለት ነው። ኢንቅርፍስ ሻውት ሌላ ደግሞ እነዚህ ቪቲሊጎ የምንላቸው ለምጥ በተለምዶ ለምጥ ተብሎ የሚጠሩት ቪቲሊጎ የሚባሉት የበሽታ አይነቶች ናቸው። እዚህ ምስል ላይ እንደምታዩት እንግዲህ ቆዳ ቆዳ ቆዳው ቀለሙን ሲቀይር ወይም ሜላኒን በሚያጥርበት ጊዜ ነው። ሜላኖሳይቶች እነዚህ በማይኖሩበት ጊዜ ነው ይህ የሚከሰተው ማለት ነው። ሌላው ሰውነት እዚህ ምስል ላይ የሚታዩት እንግዲህ ሌላዊ ሰውነት ክፍል ጠቆር ብሎ ግን እዚህ አካባቢ ነጭ የሚሆንበት ሰዓት ማለት ነው። ለምጥ በሚከሰትበት ሰዓት እዚ አካባቢ የሚበቅሉ ፀጉሮች በሙሉ እንትን ናቸው የሚሆኑት ማለት ነው። ነጭ ነው የሚሆኑት ማለት ነው። ያም እንግዲህ ያለ ጊዜው ሊያስከትል ይችላል። ግን ይሄ የሆነው በቪቲሊጎ በሽታ ምክንያት ነው ማለት ነው። ሌላኛው ፐርኒሽስ አኒሚያ ነው። የአኒሚያ አይነት ነው። ይህም እንግዲህ የደማነስ አይነት ነው። ሰውነቶቻችን በስተክክል እነዚህ ቫይታሚን ቢ12 እና ፎሊክ አሲድን በስትክክል መጠቀም እንዳይችል በማድረግ እነዚህ ኢንትሪንሲክ ፋክተሮች እንዳይኖሩ በማድረግ እንግዲህ የሚከሰት የአይን የበሽታ ነው ማለት ነው። የአኒሚያ ወይም የደማነስ በሽታ ነው። ሌላኛው ደግሞ የአካባቢና የአኗኗር ዘይቤ ችግሮች ናቸው። ለምሳሌ አሁን ሲጋራ የሚያጨሱ ሰዎች ከማያጨሱ ሰዎች ጋር ኮምፔር ሲደራረጉ ሲተያዩ ማለት ነው ሁለት ነጥብ አምስት በላይ ከሁለት ነጥብ አምስት በላይ እድለኛዎች ናቸው ማለት ነው። የዚህ እንትን ለማግኘት ያለ ጊዜው ፀጉሮቻቸው ግሬይ ለማድረግ ወይም ለመሸበት ማለት ነው። ስለዚህ ማጨስ ሪስክ ፋክተር ነው። ማጨስ እንትን ለፕሪማቹር ግሬይንግ ኦፍ ሄር እድሎቻችሁን በጣም ከፍተኛ ያደርጋልና ማጨስ ማቆም ያስፈልጋል ማለት ነው። ሌላኛው ደግሞ ጭንቀት ነው። ጭንቀት እንደዚሁ የፕሪማቹር ግሬይንግ ኦፍ ሄርን ያስከትላል። ሌላኛው ደግሞ አልትራቫዮሌትሪዎች ናቸው። እነዚህም ለሰንላይት በሁልጊዜ መጋለጥ እነዚህ ለፕሪማቹር ሄር እንደ ሪስክ ፋክተር እንዳጋላጭ ምክንያቶች ናቸው። ሌላ አንዳንድ መድኃኒቶችና ኬሚካሎች ናቸው። ልክ ለምሳሌ የፀረ ተባይ መድኃኒቶች ከፀጉር ጋር ኮኔክት ካደረጉ ወይም ከፀጉር ጋር ንክክ ካላቸው ሌላ ደግሞ ክሎሮኩዊ የሚባሉ ለእንትን የሚሰጡ መድኃኒቶች አሉ፣ ለወባ በሽታ የሚሰጡ መድኃኒቶች አሉ። እነሱ መድኃኒቶችን የሚጠቀሙ ከሆነ ሌላኛው ደግሞ እነዚህ ፀጉር ማቅለሚያ ኬሚካሎች አሉ፣ ወይም ፀጉር ቀለም መቀየሪያ ኬሚካሎች አሉ። አንዳንዴ ወደ ብሎንድ ለመቀየር ከተፈለገ፣ አንዳንዴ ወደ በርገንዲ ብቻ ፀጉር ቀለምን የሚቀይሩ ኬሚካሎች እንደዚሁ ላልተፈለገ ላለ ጊዜ የፀጉር መሸበት የመጋለጥ ዕድልን በጣም ከፍተኛ ያደርጉታል ማለት ነው። ስለዚህ እነዚህን በማወቅ እንግዲህ የአጋላጭ ምክንያቶቹ ማወቅ ይችላሉ ማለት ነው። ምን አይነት ምልክቶችን ያሳያል? የሚለውን ስናይ እንግዲህ ቀስ በቀስ ነው ፀጉሮች የሚቀየሩት ማለት ነው። መጀመሪያ ጥቁር ነበረ። ጥቁሩ ወደ ግራጫ ይቀየራል። ከዛ ግራጫው ነው ወደ ነጭ የሚቀየረው ማለት ነው። በአብዛኛው ጊዜ እዚህ በራስ በጎኖቻችን በራስ ጎኖቻችን ቴምፕል የሚባል ክፍል አለ። እዚህ ምስል ላይ የምታዩት ከዚህ ነው የሚጀምሩት። ቀስ እያለ ወደ ኋላ መሄድ ይጀምራል ማለት ነው። ስለዚህ በዚህ አካባቢ ነው ብዙ ጊዜ ሰዎች የሚሸብቱት ማለት ነው። በዚህ በ ጭንቅላቶቻቸው ጎኖች አካባቢ ማለት ነው። ግን ችግሩ ምን መሰላችሁ፣ እዚህ ጋር ተነስቶ ወደኋላ ይሄዳል እየበዛ ነው የሚሄደው ማለት ነው። ስለዚህ አንዴ ከተከሰተ እንደገናም ደግሞ ከእንትኑ ጋር ስናነጻጽረው ከሌሎች ፀጉሮች ጋር ስናነጻጽረው ምንም ለውጥ የለውም። ቀለሙ ብቻ ነው የተቀየረው እንጂ ቴክስቸሩ፣ እንደገና ደግሞ የእድገቱ ሁኔታም ተመሳሳይ ነው የሚሆነው ማለት ነው። ወይ እሱ ትንሽ አያድግም ከሌሎቹ አንፃር ሲታይ ወይ ትልቅ አያድግም ሳይሆን ሁለት ከሌሎቹ ከጥቁሮቹ ጸጉሮች አንጻር ይሄ የሸበተው ፀጉር ሲተያይ ቴክስቸሩም ተመሳሳይ ነው፣ እንደገናም ደግሞ አስተዳደጉም ተመሳሳይ ነው ማለት ነው። ምን አይነት ጉዳቶች አሉት ሲባል እንግዲህ ያው ይሄን የሚባል ጉዳቶች የሉም፣ ግን የጸጉር ገጽታን ይቀየራል። ያ ማለት እንግዲህ ያለ እድሜው ያረጅ ያ መሸበት የማርጀት ምልክት ስለሆነ ማለት ነው። ስለዚህ ያለ እድሜው ያረጁ ሊመስል ይችላል ማለት ያም እንግዲህ የሆነ ሳይ ሳይኮሎጂካሊ ተጽዕኖ ሊያደርስ ይችላል ማለት ነው። ስለዚህ እንደዚህ አይነት ጉዳቶችን ሊያስከትል ይችላል። ምን አይነት ምርመራዎችን ማድረግ እንችላለን? ስንል እንግዲህ በአብዛኛው ክሊኒካል አገ ስለዚህ በማየት ነው ይሄ ነገር የሚታወቀው ማለት ነው። ፕሪማቹር ግሬይንግ ኦፌር እድሜን ከጸጉር ቴክስቸር ጋር እና ሶሪ እድሜን ከጸጉር ከለር ጋር ማነጻጸር ነው። ስለዚህ እድሜያቸው ከሰላሳ ዓመት በታች ሆኖ ግን ጸጉሮቻቸው ነጭ ከሆነ ወይም ሽበት ካለ ይህ እንግዲህ ፕሪማቹር ግሬይንግ ኦፌር ወይም ያለ ጊዜው መሸበት እንለዋለን ማለት ነው። ስለዚህ እሱን ዋነኛው እንትን የሚባለው በማየት ነው ማለት ነው። ሌላኛው ሲቢሲ የምንለው የደም ማነስን ለማረጋገጥ ሲቢሲ ወይም ኮምፕሊት ብለድ ካውንት እንሰራ እንችላለን፣ የደም ማነስን ለማረጋገጥ ማለት ነው። ከዛ ደግሞ በደም ውስጥ ያለውን የቫይታሚን ቢ12 መጠን፣ የፌሪቲን መጠን፣ የኮፐር እና የዚንክ መጠንን እንደዚሁ ልንመረምር እንችላለን። እንዲሁም ደግሞ ከእንቅርቅት ጋር የተገናኙ ነገሮችን ለምሳሌ ቲስች እና ቲስችን ልናይን እንችላለን ማለት ነው። ለምሳሌ ቲስች ሌቭልን አይተን ቲስሪ ቲፎርን እንደዚ ሀዘን የታይሮይድ ችግር አለወይ የለም የሚለውን ማወቅ እንችላለን ማለት ነው። ሌላኛው እንግዲህ ህክምና ነው። ህክምናውን እንዴት ነው የምናክመው ስንል፣ አሁን በአንደኛ መረጋጋት ያስፈልጋል። ይሄ የፕሪማቹር ግሪንግ ኦፍ ሄር ያን ያህል እንትኖ ላይ ተጽዕኖ የሚያደርስ አይነት በሽታ አይደለም። ከኮንፊደንስ ማጣት እና ከሳይኮሎጂካል እንትን ባሻገር ሌላ መጥፎ የሆነ እንትን ጉዳትን አያደርስም እና መረጋገጥ ያስፈልጋል። ስለዚህ አንዴ ይሄ መጥፎ ነው፣ ቤናይን ነው፣ ወደ እንትንን ሰውነትን አይጎዳም ብሎ ማረጋገጥ ያስፈልጋል። ከዛ በኋላ ግን ለምሳሌ አሁን የቫይታሚን ቢትዮል ዲፊሽንሲ ከሆነ የባዮቲን፣ የፖሊካሲድ፣ የኮፐር፣ ዚንክ፣ አይረን፣ ቫይታሚን ኢ እና ቫይታሚን ሲ እጥረት ከሆነ እነሱን መተካት አለብን ማለት ነው። አንደኛ የምናደርገው የተመጣጠነ የሆነ ምግብ መመገብ ነው። ሌላኛው ደግሞ እነዚህ እንትኖችን ማድረግ ነው። እነዚህ እዚህ ምስል ላይ እንደምታዩት መልቲ ቫይታሚን ወይም ሚነራሎችን አንድ ላይ መስጠት ነው የሚያስፈልገው ማለት ነው። እነዚህ እንደ ዚንክ በውስጣቸው ይዛሉ። ቫይታሚን ቢ ትዌልቭ ደግሞ የተለያዩ ቫይታሚኖችን እና ሚነራሎችን የሚይዙ ከእንትኖችን ማዘዝ ነው ማለት ነው። አንድ ላይ መስጠት ማለት ነው። ሌላኛው ደግሞ የኮስሜቲክስ ህክምና ነው የምናደርገው። ለምሳሌ አሁን በጣም ከአስቸገራቸው እና ኮንፊደንሳቸው ያመጣ ከሆነ ማቅለሚያ ነው። ሄራቸውን ዳይ ማድረግ ይችላሉ ማለት ነው። ያ ማለት ወደ ጥቁር ቀለም መቀየር ይችላሉ። ወደ ነበረው የፀጉሮቻቸው ቀለም መቀየር ይችላሉ። ወይም ደግሞ ከእሱን ማግኘት የማይችሉ ከሆነ ደግሞ በባህላዊ የማቅለሚያ ዘዴዎች አሉ። እነዚህ ሂና የምንላቸው ማለት ነው። እነሱን በመጠቀም እንግዲህ ፀጉሮቻቸውን ከለራቸውን መቀየርና ማቅለም ይችላሉ ማለት ነው። ይህንን በማድረግ እንግዲህ ኮንፊደንሳቸውን ሊያገኙ ይችላሉ። እንደገና ደግሞ መደበቅ ሊችሉ ይችላሉ ማለት ነው። ይህ ነው የፀጉር ያለ ጊዜ መሸበትን ማለት ነው። እንደዚህ በማድረግ ማከም ይቻላል። በዋነኛነት ግን በእነዚህ እጥረት ምክንያት ከሆነ የተከሰተው ትንሽ ፓርሻሊ ለውጥ ሊያገኙበት ይችላሉ ማለት ነው። እነዚህ ማሟያዎችን ወይም እነዚህ በቫይታሚን እጥረት እና በማዕድን እጥረት ከሆነ የተከሰተው ማለት ነው እነዚህን በመውሰድ ሊከላከሉ ይችላሉ። እንደገናም ደግሞ ወደ ኋላ ለመመለስ ይችላሉ ማለት ነው። ነገር ግን ይሄ ከጄኔቲክ በዘር የመጣ ከሆነ ግን ምንም ማድረግ አይችሉም። በዘር የመጣውን መቀበል ነው፣ አምኖ መቀበል ነው። እንግዲህ አላምንም የሚሉ ከሆነ እንደዚህ ቀለም መቀባት እና ባህላዊ ማቅለሚያዎችን መጠቀም ይችላሉ ማለት ነው። ሌላኛው ምን አይነት መከላከያ መንገዶች አሉ? ከመከላከያ መንገዶች ውስጥ ስናነሳ እንግዲህ አንደኛ እንደ እንትን እንደ አጋላጭ ምክንያት የጠቀስ ነው፣ ጭስ ሶሪ ሲጋራ ማጨስ ነው። ስለዚህ ማጨስን ማቆም ያስፈልጋል ማለት ነው። ሲጋራ ማጨስን ማቆም ያስፈልጋል። ለምን ከማያጨሱ ሰዎች አንጻር ሲታይ በጣም በብዙ ፐርሰንት ነው የሚጨምረው ማለት ነው። ከሁለት ነጥብ አምስት ብዝ አባዝተን ነው ከዛ በላይ ነው፣ ሪስክ ፋክተር ነው የሚጨምረው። ስለዚህ አንደኛው ሲጋራ ማጨስ ነው፣ እሱም ማቆም። ከዛ ደግሞ ከጭንቀት ራሱ መከላከል ነው። ጭንቀት አብዛኛው ሰዎች ጭንቀትን መጣብኝ የሚሉት እና ከጭንቀት ራስ መከላከል ያስፈልጋል። ሌላኛው ደግሞ እነዚህ ኬሚካሎችን በጣም ብዙ ማብዛት መጠቀም አያስፈልግም ማለት ነው። ቅድም እንዳልነው ፀጉሮቻቸውን አንዳንዴ ዳይ ሲያደርጉ ማለት ነው፣ ፀጉር ቀለም ያምራል በሚል ሰበብ ማለት ነው የተለያዩ ኬሚካሎችን ይጠቀማሉ። እነዚህ ኬሚካሎች ፀጉሮቻቸውን ይጎዳሉ። ከፀጉሮቻችሁ ቆዳዎቻችሁ ስር የሚገኙትን እነዚህ ሜላኖሳይት የሚባሉትን ህዋሶች ይጎዳሉ። በዚህም የተነሳ በደንብ ሜላኒን አይመረትም። በዛም የተነሳ ፀጉሮቻችሁ እንትን እያለ ይመጣል ማለት ነው እየገረጣ ተዛም ደግሞ እንትን ይሁን ሽበት ሊሆን ይችላል ማለት ስለዚህ ይህንን መከላከል አለባችሁ እና ከነዚህ ኬሚካሎች መራቅ ያስፈልጋል ማለት ነው። ሻምፖ ሲገዙ ደግሞ ሌላ መመክራችሁ ነገር ሶዲየም ሎረር ሰልፌት የተባለ ኬሚካል የሌለውን ሻምፖ ቢገዙ ጥሩ ነው ማለት ነው። አንደኛ የፀጉር መርገፍን ለመከላከል ይረዳል። እንደገናም ደግሞ ለፀጉር እና ለስካልፕ ለጭንቅላቶቻችን ላይ ላለ ቆዳ መጉዳትን ይቀንሳሉ ማለት ነው። ስለዚህ እነዚህ ማድረግ አለበት። ሌላኛው የተመጣጠነ ምግቦችን መመገብ ነው። ከሁሉም ማለት ነው ከሁሉም አፈራርቆ መውሰድ ማለት ነው የሚያስፈልገው ስለዚህ ቫይታሚኖች እና ማዕድናትን በውስጣቸው በደንብ የያዙ በኔቸር የሚገኙ ምንትኖችን መጠቀም ነው። ስለዚህ በተፈጥሮ የሚገኙ ምግቦችን የሚመገቡ ከሆነ በጣም ጥሩ ነው። ሌላኛው ደግሞ ፀሐይ ነው። አንደኛ ቅድም ለዩቪ ላይት መረጋለጥ ራሱ እንደ ሪስክ ፋክተር ብለናል አይደለ? ስለዚህ በቀትር ፀሐይ ጊዜ ራሶትን መከላከል ያስፈልጎታል። ኮፍያ ወይም ጥላማ አድርገው መንቀሳቀስ ያስፈልጎታል ማለት ነው። እንደዚሁ ደግሞ በዚሁ ሲሉ ሰንስክሪን የሚጠቀሙ ጥሩ ነው ማለት ነው፣ ለቆዳዎቹ ለቆዳ እንክብካቤ በሚል ማለት። ስለዚህ እነዚህን የመከላከያ መንገዶችን በማድረግ ራሶትን ከፕሪማቹር ፔይንግ ኦፊር ሊከላከሉ ይችላሉ ማለት ነው። ስለዚህ ውድ ተመልካቾች፣ ብቻ ዬ ለዛሬ ይጀላችሁ የቀረኩት የጤና ርሴን የሚመስል ነበር። ስለ ፕሪማቸር ግሬይንግ ኦፍ ኤር ወይም ያለ ጊዜው የፀጉር መሸበት ጥሩ ትምህርት አግኝታቸዋል ብዬ ተስፋ አድርጋለሁ። ሌሎች ቪዲዮችንም እያያችሁልኝ፣ በቀጣይ ደግሞ ምን አይነት ቪዲዮ ላይ እንድሰራላችሁ የምትፈልጉት ርስ ካለ ኮመንት ሴክሽኑ ላይ አስቀምጡልኝ። ጥያቄም ካላችሁ እዛው ኮመንት ሴክሽኑ ላይ አስቀምጡልኝ። በቀጣይ እስክንቀናኝ ድረስ ላይክ፣ ሼር እና ሰብስክራይብ አድርጉ። መልካም ጊዜ ነላችሁ።